የኢራን እና የእስራኤል የጦር አቅም ንጽጽር። ሰላም ጤና ይስጥልን። የተከበራችሁ ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። በዛሬው ዝግጅታችን የምናስዳስሳችሁ በርካቶች ማወቅ የምትፈልጉት የኢራንና የእስራኤል የመከላከያ አቅም ጥንካሬ ንጽጽርን የምናስቃኛችሁ ነው። በሰሞኑን የኢራንና የእስራኤልን ከባድ ጦርነት ውጊያ ተከትሎ በዓለም ዘንድ ስጋትንም ጥሏል። አብዛኞቻችንም ወደ ለየለት ውጊያ ቢገባ የጦር አቅማቸው ለመሆኑ ምን ያክል ነው የምንልም አንጠፋም። ታዲያ ዛሬ ሰፋ ባለ መልኩ የኢራን የጦር አቅም ከእስራኤል አንጻር ምን ያክል ነው የሚለውን እናያለን። ውድ ቤተሰቦቻችን ከእናንተ ጋር በምናደርገው ቆይታችንም የኢራንና የእስራኤል ጠንካራ የሰራዊት ግንባታቸውን ንጽጽር፣ እንዲሁም የቴክኖሎጂ አቅማቸው ምን ያክል እንደሆነ፣ ምን ያህል የመከላከያ ሰራዊት ብዛት እንዳላቸው፣ ለመከላከያ ሰራዊቶቻቸውስ ምን ያክል ገንዘብ እንደሚመድቡ የሚለውንና በተጨማሪም ምን ያክል የህዝብ ቁጥር እንዳላቸው የምናጋራችሁ ነው። ስለ ሁለቱም ሀገራት ያላቸውን የመከላከያ ሰራዊቶቻቸው ስለ ሰራዊቶቻቸው አቅም የማይታመን እጅን ባፍ የሚያስጭኑ መረጃዎችን በስፋት እንመለከታለን። በቁጥርም ትክክለኛውን መረጃ እናጋራችኋለን። እንደዚህ አይነት አዳዲስና ትኩስ መረጃዎች እንዲደርሳችሁ ቪዲዮ ላይክ፣ ሼር ያድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ የደውል ምልክቶ መጫንዎን እንዳይረሱ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ሹራን አድማጭ ተመልካቾቻችን ወደ ንጽጽሩ ከመግባታችን በፊት ስለ እስራኤል ና ስለ ኢራን የተወሰነ ነገር እንበላችሁ በአለም ላይ በኢራን ና በእስራኤል መካከል ያለውን ጠላትነት ያህል የመረረ ና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ምንም ማጋነን አይሆንም በዚህም የተነሳ ሁለቱ ሀገራት በቀጥታና በእጃዙር አንዳቸው ሌላኛውን ለመጉዳት ሲጥሩም ቆይተዋል የኢራን መሪዎች ጠላት የሚሏትን እስራኤል ከምድረገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርብ ርቀት ሰላም የሚነሷትን ቡድኖች ሲደግፉም ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃትም ይፈጽሙባታል። እስራኤል ቁልፍ ሚና የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትንና ሳይንቲስቶቿን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ የሚገኙትን ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደ ገፍ ሰላም ስትነሳትም ቆይታለች። ከነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሂዝቦላ፣ የየመኑ ሁቲ ቡድኖችን በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙም ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶችም ያመላክታሉ። ወደ ንጽጽሩ ስንሻገር ወደ 89 ሚሊዮን የሚጠጋ ህዝብ ያላት ኢራን ከእስራኤል አንጻር ትልቅ ሀገር ናት። 10 ሚሊዮን ህዝብ ያላት እስራኤል 9 ጊዜ ከኢራን የሚያንስ ዜጋ ነው ያላት። በተጨማሪም ኢራን እስራኤል ካሏት መደበኛ ሰራዊት አባላት ስድስት እጥፍ የሚበልጡ ወታደሮችም አሏት። በዚህም ኢራን 600,000 መደበኛ ወታደሮች ሲኖሯት፣ እስራኤል ደግሞ 170,000 መሆናቸውን የአይ አይኤስኤስ መረጃዎችም ያሳያል። ጥናቱ እንደሚለው ዘመናትን ያስቆጠረው የኢራን የባህር ኃይል 220 መርከቦች ሲኖራት እስራኤል ደግሞ ስልሳ የሚሆኑ መርከቦች አሏት። እስራኤል እና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይሎቻቸው አማካኝነት ግጭት ውስጥ የመግባት እድላቸው ጠባብ እንደሆነም በሰፊ ይነገራል። ነገር ግን በኢራን የሚደገፉ የየመን ሁቲ ታጣቂዎች በኤደን ባህር ሰላጤና በቀይ ባህር በኩል በሚያልፍ የእስራኤልና የምዕራባውያን መርከቦች ላይ ከፍተኛ ጥቃትም እያደረሱ ነው። ሌላኛው የቴክኖሎጂ በላይነታቸውን ስንመለከት የጥናቱ አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖራት ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትንም ይሰጣታል። ካሏት የጦር ጄቶች መካከል ረጅም ርቀት ተጉዘው ጥቃት የሚፈጽሙት የኤፍ 15 አውሮፕላኖች፣ እጅግ ዘመናዊ የኤፍ 35 አውሮፕላኖች ደግሞ ከራዳር እይታ ውጪ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጄቶቿ 1960ዎቹ ስሪቶችን ጨምሮ ኤኤፍ 4፣ ኤኤፍ 5 ና ኤኤፍ 14 የጦር አውሮፕላኖች እንዳሏት ጥናቱም ገልጿል። የኦስሎ የሰላም ጥናት ተቋሙ ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው፣ ምክንያቱም የአውሮፕላኖቹ መለዋወጫ በአሁኑ ጊዜ ማግኘት በጣም አስቸጋሪ በመሆኑ ነው ይላሉ። የኢራን ሚሳኤልና ድሮኖችን ስናይ ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለስምንት ዓመት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳይልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኞቹንም በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅትም ጥቅም ላይ አውለዋለች። የየመን ሁቲዎች በሳዑዲ አረቢያ ላይ ተኮሳቸውን ሚሳኤሎች ያጠኑ ተንታኞች በደረሱት ድምዳሜ መሰረት ሚሳኤሎቹ ኢራን ውስጥ የተሰሩ ናቸውም ብለዋል። ይህ ጥናት የሚያሳየው ምንድን ነው? ኢራን የበርካታ ሚሳኤልና ድሮኖች ባለቤት መሆኗን ነው። ሌላው የሁለቱን ሀገር የኒክሌር ስጋት ስንመለከት እስራኤል የራሷ የኒክሌር ጦር መሳሪያዎች እንዳሏት ቢነገርም በመንግስት ደረጃ ግን በይፋ እንዳይገለጽ በማድረግ መሳሪያው እንዳላት በሁሉም ዘንድ ጥርጣሬ እንዳይፈጠር ስታረግም ቆይታለች። ምንም እንኳን ኢራን የኒክሌር ጦር መሳሪያ አላት ተብላ ብትከሰስም ምንም አይነት ማረጋገጫ እስካሁን የለም። ኢራን የምታካሂደው የኒክሌር ፕሮግራም ለሰላማዊ አገልግሎት የሚውል ነው ብላም ትከራከራለች። እስራኤልና ምዕራባውያን ግን ይህንን ባለመቀበል አንድ ቀን ኢራን ኒውክሌር የታጠቀች ሀገሩን ብቅ ትላለች የሚልም ከባድ የሆነ ስጋት አላቸው። የእስራኤልን የመከላከያ ሚሳይሎች ርቀት ስንመለከት አይረንዶም እስከ ሰባ ኪሎ ሜትር ርቀት የሚሄድ ሲሆን ዴቪዲስ ሲሊንግ የተባለው ደግሞ እስከ ሶስት መቶ ኪሎ ሜትር ርቀት የሚሄድ ነው። አሮ የሚባለው ደግሞ እስከ ሁለት ሺ አራት መቶ ኪሎ ሜትር ርቀት የሚሄድ ነው። የሚሳይል ከፍታቸውን ስናይ መቶ ኪሎ ሜትር አውራ ረጅም ርቀት ተወንጫፊ ሚሳይሎችን ያከሽፋል። 15 ኪሎ ሜትር በመሄድ ደግሞ ዴቪድስ ሲሊንግ መካከለኛ ርቀት ሚሳይሎችን ያከሽፋል ማለት ነው። 10 ኪሎ ሜትር ደግሞ አይረንዶም አጭር ርቀትን ሮኬቶችን ያከሽፋል ማለት ነው። ታዲያ በዚህ መሰረት ኢራን ከእስራኤል ምን ያክል ትርቃለች የሚለውን ስናይ እስራኤል ከኢራን ከ2100 ኪሎ ሜትር በላይ በሚሆን ርቀት ላይ ነው የምትገኘው። ዳፌንስ አይ የተባለው መጽሔት አርቲኢቴም ሪፕላይ ለቢቢሲ ሲናገሩ ኢራን እስራኤልን ለማጥቃት ዋነኛ መሳሪያ ሚሳይል ነው ይላሉ ለዚህም ኢራን የምታካሂደው የሚሳይል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ ካሉት መካከል ትልቁና የተለየ አቅም ያለው መሆኑም ይነገራል ከአሜሪካ ማዕከላዊ እዝ ጄኔራል ኬኔት ማኬንዝ በአውሮፓውያኑ ሀያ ሀያ ሁለት እንደተናገሩት ኢራን ሶስት ሺህ በላይ ተወንጫፊ ሚሳይሎችም እንዳሏት ነው ሲኤስአይኤስ ሚሳኤል ዲፌንስ ፕሮጀክት ባወጣው መረጃ መሰረት ደግሞ እስራኤል ከራሱ አልፋ ለበርካታ ሀገራት ሚሳኤሎችን ትሸጣለች። እስራኤልና ኢራንን ስናነጻጽር ህዝብ ብዛት እስራኤል 9.6 ሚሊዮን ስትሆን ኢራን ደግሞ 88.6 ሚሊዮን ናት። ሀገራዊ ምርታቸው በዶላር 525 ቢሊዮን የእስራኤል ሲሆን 413 ቢሊዮን ደግሞ የኢራን ነው። አጠቃላይ ምርታቸውን በነብስ ወከፍ ስናይ ይህም በዶላር ነው፣ 54931 የእስራኤል ሲሆን 4669 ደግሞ የኢራን ነው። ሌላኛው የመከላከያ በጀታቸውን ስናይ ይህም በዶላር ነው፣ 19 ቢሊዮን የእስራኤል ሲሆን 7.4 ቢሊዮን ደግሞ የኢራን ነው። መከላከያ ከአጠቃላይ ምርት አንጻር ደግሞ ስናይ አራት ፐርሰንቱ የእስራኤል ሲሆን ሁለት ፐርሰንቱ ደግሞ የኢራን ነው። ይህ መረጃ የሀያ ሀያ ሁለት መረጃ ከአንዳንድ መረጃዎች ከተለያዩ ምንጮችም የተሰበሰቡ ናቸው።